ሁለታችሁ አብራችሁን ከእኔ የተሻለች ሰው እንደሆነች ነው የማስበው። ምክንያቱም ከምንም በላይ ያለውን አለምህን ልጅ ሰጥሃለች። እዚህ ደግሞ የእግዚአብሔር ስጦታ ነው እና የላይፋችን መስመር እንግዲህ ለየቅል ሆኗል። እኔ አብረን ብንሆን ደስ ይለኝ ነበረ፣ ግን እኔ ከዚህ በላይ ማራት አልችል። አንቺ ልክ ነሽ። እኔ የልጅ አባት ነኝ። ልጅን አሳድጋለሁ አንቺም ደግሞ የፈለግሽ ሁኔታ መንገድ ትሻለሽ። ኧረ ዳኒ በዚያ መንገድ አይደለም። እሷ ልትለኝ የፈለገች ካልኩ በላይ ሆኖ ነው ነው አውርታኝ አለች እኮ። በቃ ልጅ እያለ አክሴፕት ማድረግ ከበደኝ። በቃ እንደ ሴቶኝ ነው የማሰብኩት እኮ። ተረጋግሽ ፅጌ፣ ይገባናል። ቢያስረዳ ነበር አይደል

የሌለሽኝ ሰላም፣ እንዴት ናችሁ? የጽጌል ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ያው ከብዙ ጭንቀትና ከብዙ ንዴት በኋላ ዛሬ ተመልሼ መጥቻለሁ። ዛሬ እንግዲህ የተለየ አይዲያ ይዤ ነው የመጣሁት። ይሄንን ሀሳብ በጣም ብዙ አሰብኩበት፣ አወጣሁኝ በጣም ከብዙ ሰው ጋርም ተማከርኩኝ፣ ምናምን እና አንዳንዴ ላይፍን ይታደሉታል እንጂ አይታገሉትም እና እኔ ብዙ ነገሮችን እየታገልኩ እንደሆነ ትሰማኝ እና ደግሞ ከሐኪም ቤቱም ዳኒ ሲወጣ በቃ አሪፍ የሆነን መስሎ ነበረ፣ ፍቅራችን የተመለሰ መስሎ ነበረ። ግን በመሀል ኤፍሱን እንዳለች አላስታወስኩም ነበረ በወቅቱ ከነበረኝ ደስታ የተነሳ ማለት ነው። ግን ደግሞ አንዳንዴ ስለተዋደዳችሁ ብቻ ስለተፋቀራችሁ ብቻ አብራችሁ ትሆናላችሁ ማለት አይደለም። አንዳንዴ የህይወት መንገድ የህይወት መስመሩ ይለያያል። እና እንግዲህ ያንን ለውጦች እና ያንን ሁኔታዎች እኔ ተረድቼ ሁሉ ነገር መተው እንዳለብኝ ተሰምቶኛል። እና ይሄ ነገር ደግሞ ሁሉም እንዲያውቁልኝ ይፈልጋለሁ። ሁሉም ይሄንን ነገር አውቀውልኝ ህይወቴን መቀጠል እፈልጋለሁ። እኔ ከእናንተ ጋር ያለኝን ግንኙነት ወደዋለው፣ በቃ ማለት ላይፌን ተመችቶ የነበረ ምን ነው አሁን ግን ድንገት እልህ ውስጥ ገብተን የማይሆነ ነገር ውስጥ ገብተን ዛሬ ላይ ደርሰናል። ትክክል ነው እያልኩኝ አይደለም፣ ትክክል አይደለም። ግን ደግሞ የአንድ ቀን ነው ውለቀን ስህተት በጣም ብዙ ነገሮችን እንድናበላሽ አድርጎናል። ለዚህ እንግዲህ ማንም ሰው ለእኔ ቅርታ ጠየቀኝም አልጠየቀኝም ህይወቴን መልሼ መምራት ይከብደኛል ለእኔ በጣም ማለት ነው። ምክንያቱም እወደው ነበረ ታውቃላችሁ፣ አፈቅረው ነበረ። ረጅም አመት ከሱ ጋር አሳልፈናል ምናምን ከዛ፣ ከዛ ነገር አንጻር አብረን መሆን ነበረብን ብዬ የማስብ ሰው ነኝ። ትረዱኛላችሁ ብዬ አስባለሁ። ዳኒ አብሮኝ ሆኖ ተጋብተን ወልጄ ለት ምናምን የምንኖር ይመስተኝ ነበር፣ እንደዚሁ ዝም ብዬ ህልሜ ማለት ነው። ግን አንዳንዴ እንዳልኳችሁ ነው፣ ሰው ስለተዋደደና ስለተፋቀረ ብቻ አብሮ መሆን አይችልም፣ አብሮ መቀጠል አይችልምና እንግዲህ ምንም ማድረግ በማንችልበት ሁኔታ ላይ ነው ያለሁት ማለት ነው። እና ግን አሰብኩኝ፣ አወጣሁኝ፣ አወረድኩኝ፣ ከጓደኞቼ ጋር ተማከርኩበት። ያው ግን ብዙ ሰው ሀሳቤን ባይቀበለው ላይፍ ግን ይህንን ለማድረግ ታስገድደኛለች እና ግዴታ መድረግ ስላለብኝ ነው ዛሬ የማደርገው ማለት ነው። ሁሉም ሰው እንዲያቀለኝ የምፈልገው ነገር እኔ ዳኒን እንደምወደው እንደማፈቅረው እና እንደማከብረው መጀመሪያ መናገር ፈልጋለሁ። ከዛ ግን ዳኒ ከኤፍሱን ጋር ነው እህል ውሃው ብዬ ነው የማስበው እና ዳኒና ኤፍሱን በመሀላቸው እኔ ባልገባ፣ ግን ደግሞ እውነቱ በመሀላቸው ልጅ ስላለ ምንም ማድረግ ስለማልችል ማለት ልጁ ያለ አባት መቅረት አለበት ብዬ የማስብ ሰው አይደለው። ቤተሰብ ሲበተን ልጅ ብቻውን ሲያድግ ሜንታሊቲ ጥሩ ሆኖ አያድግም። ልጅ ማለት ደግሞ የማህበረሰቡን ጭምር ነው፣ የእናትና የአባቱ ብቻ አይደለም። ሶ ማህበረሰቡ ጋር ሊኖረው የሚችለውን ነገር በማሰብ ለኔም በማሰብ እውነት ለመናገር ሁላችንም ራስ ወዳድ ነን። ለኔም በማሰብ ለዳኒን በማሰብ ለኤፍሱንም በማሰብ ከዚህም በኋላ ዳኒ ከኔ ጋር አይሆንም፣ ለኤፍሱን አሳልፍ ይሰጥቸዋለሁ ማለት ነው። በፍቃደኝነት ይህን ነገር በማድረግ የጸጸታለሁ የሚል ስሜት የለኝም፣ በፍጹም መቼም አልጸጸትም። እንዴት፣ ሰላም ነው አለው። እግዚአብሔር ይመስገን ደህና ነሽ አለው። እንዴት ናችሁ ቤተሰቦች? እንግዲህ ሜሪ ይመታለች። አጣ ደፍክሽ። በጣም ይቅርታ አድርግልኝ። ዛሬ በጣም ጥሩ ስሜት ላይ ነኝ። ደህና ነኝ በጣም በጣም። አዎ፣ እና ደህና ነኝ። በቃ ተመስገን ነው። ብቻ ደህና ነኝ። ኦፍ ኮርስ ከተመስገን ነው። ምንም ነገር የሚገኝ እያየ ነው አይደል? አዎ፣ ልክ ነሽ። አንድ ነገር አናውንስ ማድረግ ፈልጌያለሁ። አብረሽን ስለነበርሽ በጣም አመሰግናለሁ። በጣም ከጎኔ ስለነበርሽ አመሰግናለሁ። ግዴታችን ነው። ማንም ሰው ሰላም ሲሆን ደስ ይላል። እኛ የሆነ ሰው አይጎዳ ነው እንጂ እኮ በማንም ሰው ማንም መግባት ፈልጎ ሳይሆን ሰው ግን አይጎዳ ነው እንጂ አይኖ በጣም ደግሞ ዛሬ ደስተኛ ሆነሻል። ግን እስኪ እነሱ ለነሱ ሰምተውታል ሰምተውታል። ግን አንድ ላይ ልንገራችሁ ምን መሰለሽ እኔና ዳኒ አብረን ነበርን። ነዋደር ነበረ በጣም ብዙ ሰው ብዙ ህልም ነበረው። እኔና እሱ በጣም ብዙ ነገሮች አድርገን ምናምን ወልጄለት አብሬው ኖሬ ተጋብተን ምናምን በጣም ብዙ ነገሮች ይታሰባሉ። በዚህ ሀሳብ ውስጥ ደግሞ ሀሳብ ብቻ ነው የሚሆነው። ማለት አንዳንዴ መኖር ሲከብድሽ ሀሳብ ብቻ ሆኖ ይቀራል። ምልልሽ ፈልጌ መሰለሽ ኤፍሱን ኦሬዲ አርግዛለች እና ዳኒ ደግሞ ከሷ ጋር ነው መሆን ያለበት። የኔ እምነት መምናግሽ ዳኒ ከኤፍሱን ጋር መሆን አለበት። ምክንያቱም ለልጁ ለእኔም ለሱም የሚጠቅመው ለኤፍሱንም ጭምር የሚጠቅመው የኔ አለመኖር ነው። እነሱ ህይወት ውስጥ መውጣት ነው። ከዛ ህይወት ውስጥ መውጣት ነው። እኔም ሁላችንም ጥሩ ነው ገብቶኛል። ግን አሁን ከሰው ጋር ልትነግሪኝ የፈለግሽ ነገር ምንድን ነው? እኔ ዳኒን እና ኤፍሱን እን ጠርቻቸዋለሁና አሁን እዚህ። አዎ እስቲ ማርያም በይ፣ እውነት ጠርቻቸዋለሁና። ዳኒና ኤፍሱ ሁለቱ አብሮ መሆን አለባችሁ። እኔ ነው በመሃል የገባሁት። በቃ እኔ ደስተኛ ነኝ። የማይመስል መስል ነገር አትበይ። እኔ አሁን በዚህ ሐሳብሽ፣ ይቅርታ በእውነት እናንተንም ሰው ማለት ፈልጋለሁ። በዚህ ሐሳብሽ እኔ አልስማማ ምክንያቱም በመጀመሪያ ደረጃ ይሄ የሕፃን ነገር ነው፣ የሚሆነው አይደለም። ይሄ የላይ ፍግ ነው። ሜሪ ምንም ማድረግ አልችልም እኮ አሁን ልጁ በጣም ከባድ ነው። ማለት እንዴት ሆኖ ያድጋል ብለሽ አስቢ። ሁላችንም እየራሳችንን ነገር ነው ማሰብ ያለብን። ገባሽ? እኔም ደግሞ ሌላ ቦታ ልጅ ኖሮት ህይወት ኖሮት እኔም ተደርቤ መኖር አልፈልግም። ምንድነው ክፋቱ? አንደኛ ነገር እኮ ልንገርሽ፣ ለምሳሌ እኔ አሁን የኤፍሱን እንዲክድ ምናምን አልፈልግም። የኤፍሱንም ልጅ ምንም እንዲሆን አልፈልግም። ልጁ ይወለድ። እዛ ጋር ዳኒ ነው የሚወስኑ። ዳኒ የሚወስኑ ስልሽ እናንተ እሱ የወሰነላችሁን ብቻ ነው የምታረጉት። ማለት አይደለም አባትነቱን መካድ የለበትም። አይክድም የአንዳንዱ ነገር አሁን ለምሳሌ የሚገባውን ነገር ማድረግ አለበት አባት እስከሆነ ድረስ ይሄ ሁሉ ማብራሪያ እኮ አያስፈልግም አባት ስለሆነ የሚፈልገውን ነገር ማድረግ አለበት እኔ በቃ ፍቅረኛዬን እልል ብዬሽ እድረዋለሁ ላይፋችን መስመራችን ተለያይቷል። ሰው ስለተዋደደ ስለተፋቀረ ብቻ አብሮ መሆን ይችላል ማለት አይደለም። ስለ እኔ ብቻ አብሮ ማለት አይደለም። አንቺ ስላወራሽ ሽብ ልቀበልሽ ማለት እውነታውን ከኔ አልፎ ህዝቡ ያውቀዋል። ማንም ሰው ነው የሚያውቀው። እናንተ አልኩሽኮ ያ ነገር ሀፕን አድርጎ ዳኒ እንደዛ በመሞትና በ በህይወት ውስጥ ባለ ሰአት ሲጠራ የነበረው ለኤፍሶንን ራሱ ነው። ጽጌና አምጪልኝ ሲላት የነበረው አውቃለሁ። አንቺ እዛ እንደነበረ ነው እንደም ወጀኝ እንደማያፈቅረኝ ብትነግሪኝም ይሄ ነገር በመሃል አፕ ማድረጉ ግን እኔና እሱ አብሮ ለማድረግ በጣም ይከብዳል። ምን ያገናኘዋል አንቺ? እንዴት ያገናኘዋል አንተ? ልንገርሽ ልጅ ያለው ሰው ነው፣ በቃ ልጁን ማሳደግ አለበት። እሺ ጽጌና፣ አንተ ልንገርሽ እንዴ፣ አንቺ ስላልሽው አሁን፣ ለምሳሌ አንተ ከኤፍሶን ጋር ሁን፣ እኔ ደግሞ የራሴን ህይወት እኖራለሁ ስላልሽው፣ አንቺ ትለየዋለሽ እንጂ እኮ እሱ ከእሱም ጋር ይቀጥላል ማለት አይደለም። ከፈለገ ይቀጥላል፣ ከፈለገ አይቀጥልም። ልጁን ግን ያምናል። ሐቁ ነው። አብራት ከሆነም ይሁን እኔ አይመለከተኝም። እሱ ስልገባ አይደለም። ግን በማይሆን ምክንያት መለያየት የለባችሁ። እሱ ምክንያት ማይሆን እኮ ይኸውልሽ፣ ትንሽ ነገር ምንም ጊዜ ትንሽ ነው፣ ትልቅ ነገር ምንም ጊዜ ትልቅ ነው። ይሄንን ነገር እንደፈለግሽ አድርግሽ ብታቀዩ ምን ያህል የነገሩን ከባድ መሆኑ የሷን ቤተሰቦች የሱን ቤተሰቦች ያውቁታል። ስለነሱ ቤተሰቦች ስለነሱ ቤተሰብ ከሁሉም በበለጠ እኔና አንቺ እንዴት እንደተሰቃየን ታውቂያለሽ። እኔ ማንም ምንም ውስጥ መግባት አልፈልግም ሜሪ። ምንም ሀሳብ የሚያስቀየር የነገር የለም። ዛሬ የመጣሁት ሁሉንም ሁሉም ሰው እንዲያቅልኝ እፈልጋለሁ። ዳኒን ከዚህም በኋላ ከኤፍሱም ጋር ተጋብቶ ልጅ ወልዶ መኖር ይችላል። እኔ ግን ከዚህም በኋላ እኔ ከዚህም በኋላ በነሱ ህይወት ውስጥ መግባት አልፈልግም ጭራሽ። አሁን እንደዚህ አይነት ነገር ላይ መገኘት የራሱን ያስጠላኛል። እግዚአብሔር እንነግራቸዋለን አንቺ ምኖር አለብሽ ግዴታ። ስለዚህ ቤተሰቦች መጥተዋል፣ ሁሉን ነገር መናገር ያለብኝን ነገር ተናግሬ አይ፣ ችግር የለም። በመጀመሪያ ስለመጣችሁ አመሰግናለሁ። ዳኒም እሱን ዛሬ በሰላማዊ መንገድ ና በተረጋጋ ሁኔታ ነው ማውራት የፈለኩት። ምን መሰላችሁ በማላችሁ የተፈጠረው ነገር አውቃለሁ። ማለት አብራችሁ ናችሁ። አሁንም ያው አብራችሁ መሆን ትፈልጋላችሁ። በማላችሁ የገባሁት እኔ እንደሆንኩኝ አውቃለሁ። በመሃላችሁ ልጅ ተፈጥሯል። ማንም ሰው ምንም ቢዋደድም ቢፋቀርም አብሮ መሆን ካልተፈቀደለት አይፈቀደለትም ነው ያንን ነገር እኔ አምኛለሁ። በዚህ ህግ ወይም በዚህ ጨዋታ ላይ ተሸናፊ መሆኔን አምኛለሁ። ተሸናፊ ማለት በዚህ በያዝነው ነገር ውስጥ ተሸናፊዋ ነኝ፣ አመኛለሁ አሸንፈሻል። ነገሩ እንደገኝ ባይሆንም የተፈጠረው ነገር እንደ ጨዋታ እንኳን ብንወስደው እኔ ነኝ ተሸናፊዋ ነው እያልኩ ያለሁት እና ኤፍሱን ምን እንደምልሽ አላውቅም። እስከዛሬ ድረስ በነበረኝ ስሜት ልነግርሽ አልፈልግም። አንቺም ደግሞ በዛ ልክ ዲስሪስፔክት እንድታደረግኝ አልፈልግም። በሰላም መንገድ ነው የመጣሁት ለአወራሽ የፈለግኩት። አንቺም እንድትኖሪ ፈልጌ አላቅም ነበረ፣ ግን ከዚህም በኋላ ሁለታችሁን አንድ የሚያደረጋችሁ ነገር ስለተፈጠረ በነገሩ አምኜበት ደስተኛ ሆኜ

ለተቀይረሻል እሱን፣ ተረጋጊ። ምን ሆነሻል? እሺ ዳኒ፣ በመሀላችሁ ልጅ ተፈጥሯል፣ ያንን ነገር ደግሞ አምነን መቀበል አለብን። ከሷ ቤተሰቦች ሰዎች ዛቻ ስለቀረበልኝና ማስጠንቀቂያ ስለቀረበልኝ አይደለም ይሄንን ነገር የማደርገው በቃ እህል ውኃ ነው ካለ ከየትም ቦታ ቢሆን በጣም ህን አታጣም። ስለዚህ ምናልባት እኔ እናንተ እንዋደዳለን እንፋቀራለን እንጂ ወደድሽን አንቺ ብቻ ግለጭ አንቺ ማውራት አይጠበቅብሽ አይደል? እኔ እወድሃለሁ እንጂ ማለት ትችላለሽ። እንፋቀራለን ምናም ማለት አትች ቢካዝ እኔ አሁን የሱ ሚስት ነኝ ማለት እሺ ቀጥ ዛሬ ይለያል ማለት እት ኦኬ፣ እት ኦኬ። ዛሬ ነገሩን በሰላም እንፍታው ብዬ ነው። ዳኒ ስለነበረን ጊዜ በጣም አመሰግናለሁ። አሁን ግን አንተ የኔ ሳትሆን የሷ አሁን አለ እና እሱም ደግሞ ስላደረግኩት ነገር በሙሉ በጣም ቅርታ መጠየቅ እፈልጋለሁ። ምንም አላደረግሽም ማለት ይሄን ያክል ጠርቶ ይቅርታ የሚያስብል ነገር ምንም ማለት ነው እንዴ? አንቺንም ማቅሽ በዳኒ ነው እንዴ? ሶ እኔ ካንቺ ጋር

ኤልሽ ኤፍሱን ዳኒን የሚፈልገውን ነገር ሁሉ ታውቃለሽ። አብረሹ መሆን ትችላለሽ። የምትገቢ አይነት ሚስት እንደሆንሽ ተረድቻለሁ። ሰው አብራችሁ ብትሆኑ ደስ ይለኛል። ዳኒ ከእሷ ጋር አብረው መሆንህን እኔ ተቀብዬዋለሁ። ስለዚህ ሁለታችንን በየመንገዳችን በየመስመራችን ብንሆን ደስ ይለኛል። ስለዚህ አደራ፣ ኤፍሱን ዳኒን አደራ ነገር ምን ማለት ነው? ዳኒን አደራ ስለነበረ ነገር አመሰግናለሁ። ትናንትና ያው ሁሉ ነገር ተፈጥሮ ከጉዞ ቀርተሻል። አሁን ደግሞ ዛሬ ምን አዲስ ነገር ተፈጠረ? ነው መቼም ቢሆን ይሄ ነገር መቋቋም አልችልም። መቼም ቢሆን ይህን ላይፍህን አክሰፕት አድርገው መኖር እንደማልችል ታውቃለህ። ምናልባት አልባት በመሀላችሁ የገባሁት እኔ ልሆን ይችላል። አይ በሁለታችሁ መሀል ነኝ የገባሁት በመሀላችን ገባሽ ይሻለው ነው። አም ሶሪ ዳኒ እንዳልኩ ነው። እኔ እናንተ ብንዋደድም ብንፋቀርም አብረን መሆን አልቻለንም። በመሀላችን ብዙ ነገር ነው የተፈጠረው። ለልጅ ደግሞ አንተ ታስፈልገዋለህ አባት መሆን አለበት። እሱን አውቃለሁ ነው ልጅ አባት መሆንም ግዴታ ስለሆነብኝም እንደዚህ ምንም እኮ ልታስረዳት አትችልም እኮ ዳይነት አባት ስላሉ እንትሉ ነው ገባሽ አይደለ? ከዚህ ቤት ብዙ ነገር አወተናለሁ። ስለፍቅር ስለልብ ቤት እንዳለና ሁሉ ነገር ነግሬሻለሁ። ጨርሰናል

እንዴት ነው አሁን ከመሬ ተነስተሽ ቻው? ደህና ነገሩ ሁሉም ከባድ ነው። ከሷ ጋር ሁሉ ለእኔ ነገሩ ከባድ ነው። የምትፈቅደው ሰው በጣም ቀሎሻል። በምድር ላይ የቀለለሽ ነገር ቢኖር ይሄ ነው። እንዴት ነው እኔ ከሷ ጋር አሁን በጀና ሳልል ምናምን ብለሽ ድጋሚ ዘጠኝ እንድኖር ነው የማትፈልጊው ነው የኔ መኖር ነው አንቺ እየጎዳሽ ያለው ስረዳ፣ የኔ መኖር አንቺ እየጎዳሽ ያለው ሶ ደህና መሆኔ ጤነኛ መመለሴ ጤና መመለስ አትፈልጊው ይሄን ለማለት ነው በቃ ዳኒ፣ በቃ ሄዱልኝ፣ በቃ ሄድ። ከዚህ በላይ መቆየት አልችልም፣ ምንም ሊል አልችልም እያልኩ በቃ አብራችሁም መሆን ትችላላችሁ እኮ ይሄን እኮ በቮይስ ወይ በቴክስት ምናምን የሚጨረስ ጉዳይ ነው። በአካል ጠርተሽ አሁንም እንዲታዘንልሽ፣ አሁንም የሆነ ነገር እንዲሆን ምናምን። ምንድን ነው ኧረ፣ እህትሽም በእግዚአብሔር ምን ሆነሻል ዛሬ ስትመጪ ዳኒ

ታመም ያሳስብሽም። ለምን እንደምታስብኝ ሰው ትሆኛለሽ? ለምን እንደምትወጂኝ ሰው የምትመስይው? ኧረ ዳኒ፣ በእግዚአብሔር ማርያም፣ እኔ ራሴን እያመመኝ ነው። እግዚአብሔር እንደዚህ፣ ዳኒ ተረጋጋም። ዳኒ ዳኒ፣ እኔ እኮ ቀልድ ነኝ። አይደለም፣ አንቺ ልክ ነሽ። እኔ የልጅ አባት ነኝ። ልጅ አሳድጋለሁ። አንቺም ደግሞ ይፈልግሽ ነው ማለት ትሻለሽ። ኧረ ዳኒ፣ በእዛ መንገድ አይደለም። በላይ በቃ ልጅ እያለ አክሴፕት ማድረግ ከበደኝ። በቃ እንደ ሴቶኝ ነው የማሰብኩት። ይከብደኛልና ነው እኔም ደግሞ እኮ አሁን

ነርሷ እግዚአብሔርን አስጠንቅቃ ነገረች። ምን ሆናችሁ ነው እንዴ? እንደዚህ አይነት ስትረስ ውስጥ እንድትገባ አልፈልግም። ልብህ አንዴ እርፍ ብሎ በአንድ ሳይል ሆነህ እንድትኖር ስለምፈልግ ነው ይሄን ያደረኩት። ይሄን ያደረኩት ለሁለታችንም ብዬ ነው። ለእኔ ብቻ ብዬ እንደሆነ አርገ እንድታስበው አልፈልግም። ኤክስሱን። ስሚ፣ ስሚ ፅጌ፣ እኔን ምንም እምታስረጂኝ ነገር የለኝ። ከኔ ጋር ምንም እምታወሪው ነገር የለም። እሱን እንዲረዳሽ ምናምን ትፈልጊው አንቺ ምንድን ነው? የለም። ዳኒ ነው የሚያገናኘው ነገር ስለዚህ እሱ ከተረዳሽ ስላሉ ነው ነው ገቦች በወድሽ ልጅ የምትይኝ እንደዚህ እንድትናገሪ ወይ ደግሞ እንደፈለግሽ የምታደርጊ ሰው እንደሆንኩኝ እንድታስቢ አልፈልግም። ነው እዚህ ሁሉ ጣጣ ውስጥ የገባሁት። እኔ እኮ በሰላም መኖር የምችል ሰው ነኝ። እኔ ከማ ጋር መኖር እንዳለብኝ፣ ምን ማድረግ እንዳለብኝ ምናምን ኤፍቲ ልጅ ማሳደግ እንዳለብኝ ስለማላውቅ አንቺ ነይ እንዳለ ነገርሽኝ አይደለም በኋላ እኔ ኬፍቱን ጋር እቀጥላለሁ ልጅ አሳድጋለሁ ትዳሪን ይዛለሁ ይሄ ነው አይደል የጠራሽብን ዋናው ነገር ሌላ ምንም ሌላ ሊኖር አዎ ግን ስማኝ አንቺ ለሱ የተሻልሽ ሰው ሰው ነሽ እስኪ በቀና መልስ መልሽለት እንደምን እልሻለሁ በቀና ነገር አውሪ እኔ የተሻልኩ እንደሆነ ግን ፅጌ አስረዳኝ እሺ

ሜሪ እየታመማል ምናምን አይደለም፣ ችግር የለውም። ምንም ከዚህ የከፋ ነገር አይመጣም። እንዴ መዳኔ ውስተትኩ ና ወደዚሽ ቢያንስ አጠገብ ይሁን እና ልንገርሽ፣ በመሃላችን ብዙ ነገር ተፈጥሯል። ይገባኛል። እኔ እኮ ብንጋባ ቦልድ ደስ ይለኛል ደስ ይለኝ ነበር። እየለመነሽ እኮ ነው። አልገባኝ ማለት እንዳታስፈራ፣ እንደዚህ እንዳትሞክሪ። እንደዚህ ነገሩ ሊሆን ይችላል። በቃ ያለችበት ነገር። እሺ ፅጌ፣ ቀጥይ ማለት ነው ዳኒ። በእናንተ ማለት ብዙ ነገሮችን አሳልፈናል ትልቅም ነገር አሳልፈናል፣ ትንሽም ነገር አሳልፈናል፣ በጣም ብዙ ነገሮችን አሳልፈናል። ጓደኝነት ነበረን፣ ፍቅርም ነበረን፣ መዋደድ ነበረ በመሀላችን የገነባ ነው። ትልቅ ነገር ነበረ፣ እንደዚህ በቀላሉ ይፈርሳል ብዬ እኔም አላሰብኩም። እኔ ከአንተ ጋር ስለያይ ሁሉም ነገር ደህና ሆኖልኝ ሁሉም ነገር የተሳካ ይቅርታ የተሳካ ደስተኛ ነኝ። ዳኒ የገነባነው ነገር እንደዚህ በአጭሩ ይፈርሳል ብዬ አስቤ ያላውቅም ነበር። አንድ ቀን ግን እንዳልኩ ነው። ምናልባት በሕይወታችን አንድ ሴት ገብታ ቢሆን ምናልባት ነገሩን ያቀለው ነበረ። ግን ደግሞ እሷ ማርግዛለች ይህ ነገር ደግሞ ይከብደኛል። ማሰብ ምን ብዬ እንደምነግርሽ አላቅም። ሁለታችሁ አብራችሁ ከኔ ተሻለሽ ሰው እንደሆነች ነው የማስበው። ምክንያቱም ከምንም በላይ ያለውን ዓለምህን ልጅ ሰጣሁልሽ። ልጅ ደግሞ የእግዚአብሔር ስጦታ ነው እና የላይፋችን መስመር እንግዲህ ለየቅል ሆኗል። እኔ አብረን ብንሆን ደስ ይለኝ ነበረ ግን

ሳልጠረጠር ሰል ዳኒ፣ ስማኝ አንተ አሁንም አልረፈደም። ጊዜ እግዚአብሔርን ማለት አሮኑ ይህን ማለት ለም ከብደኛል፣ ግን አላቅም ልብህን አዳምጣ ውስጥህን አዳምጠው። እግዚአብሔርን ነው ምለው። ዳኔ አዋራኝ፣ ዝም ብለኛ አትሂድ። እንግዲህ እኔ አረነ ማለት ስሜቷ በጣም ነው የሚከብደው። የሆነ ነገር እንዳትሆን መኪና ስለያዘች መሄድ አለብኝ።